እናመሰግናለን ከልብ አንድ ጥያቄ አንድ መቶ ብር ያለፈውን ትውልድ በመወከል ሻለቃ ከበደ እባካችሁ ስንት ዓመቶት ነው ሻለቃ ኦልሞስት 68 ዓመት የሆነኛ ወደ ሰባ እየገቡ ነው ሹር ጠጋለሁ ብዙ ጠብቃለሁ አሁን በፊት ጊዜ አበደ አበበ ከበደ እንዲህ አይነት ስሞች ይለመዱ ነበር የእኔ ስም እንኳን አሁን ትምህርት ቤት ውስጥ የትልቅ ሰው ስም እየተባለ ነው ለምንድን ነው በዚህ ዘመን የሚወለዱ ልጆች ከበደ የማይባሉት? በጣም ስላልበሉ ይሆን? ክብደት ክብደት የለም። አሁን ለማንኛውም ለሻለቃ ከበደ እባካችሁ። ከእሳቸው ጋር እንግዲህ ከእሳቸው ጋር ባለ 19 ካለ ና እስኪ እንዲህ ተሳቁም ትስኝ ግን ግባ እስኪ ሞቃ አርጋችሁ ሸኙታ። ይሄ እኛንም የሚወክለው እሱ ነው አንበሳው። ፂም አላወጣህም ስንት ዓመት ነው 19 ማነው ስምህ ዮሐንስ ጆን እንዴት ነው አለን ሁሉ ነገር ጥሩ ነው ይሄ ያለፈው ትውልድ ያደርጋቸውን ያለፉትን ነገሮች የማወቅ ነገር አለ ብዙ ጊዜ ያው እንሞክራለን በተሻለ አቅም ግን እናያለን ብቻ ሻለቃስ ይሄ ትውልድ በሚያደርጓቸው ነገሮች ላይ አለ ተሳትፎ ወይስ እንደ በእኛ ዘመን ሁሉ ነገር ቀረ የሚሉ አይነት ሰው ሆኖት ያለው ሰማለው ቶሎ ለመመለስ ቢደናገረኝ አልገደድም እንጂ አያየው እያወቅሁት ነው ያለው። እስካሁን ድረስ ነው አብረን ያለነው በማህበረሰቡ። ስለዚህ እኛ ትወክለናል፣ ለትውልዱ እንግዲህ እንግዲህ አክባሪ ስለሆንን ለሳቸው ነው ለሻለቃ። እኚህ የሴቶች መብት ተከራካሪ ጠበቃ ማን ይባላሉ? የሴቶች ተከራካሪ ጠበቃ አይመስለኝም። ምናልባት የፊልም ሰራተኛ ተሆነች ልጅ ስም ወሰንኩ እንጂ ሴቶች ጠበቃ ተከራካሪ ስም ነ ስም ደግሞ ሻለቃ ፊልም ስራ እንደው በስም ሁ ካሉት ፊልም ተዋናዮች መካከል አንዱን ታስመረጠኝ። ሰራዬ ፍቅሬ ወንድ ኮ ይቅርታ፣ ፊልም ሰሪ ስላሉኝ ነው። እሺ አክትረስ ነገር ትመስለኛል። አዎ፣ ፊልም ሰራተኛ ነች፣ ቲያትርም ትሞክራለች፣ ጥያቄና መልስም ታዘጋጃለች። አዎ መጣለች እኮ። እህ እዚህ ስልሳ ስምንት ታላሳ ያያለን። ስለዚህ ይህ ትውልድ ይመልስ። ተዋናይና ገጣሚ እንዲሁም ደግሞ የመድረክ ስራ ትሰራለች። ሜሮን ጌት ነው። በትክክል ተመልሷል። የዚህ ትውልድ ሰላምታ ነው። ግጭ እሺ በምስሉ ላይ የሚታዩት እናት ሙሉ ስም ማን ይባላል? አርምዴቱ ሜሪ አርምዴ ደርሳል። እዛው አካባቢ አንድ አንድ ስም ዝም ብለህ ለም። ምክንያቱም ሊገኝ ይችላል። አፍላ አፍላ ያለህ አይደል ግን እሺ ለሻለቃ ኔልሰን ማንዴላ የዛ ማጨብጨብ እንጂ፣ ሰው ገደል ውስጥ ትከታለህ። ምን ሆነህ ነው? ከኋላ ያለችው ልጅ ትልበታለችና አዘንኩ በወዲንስ ወዲንስ ትሞታለህ አይደል? እሺ፣ የክብር ዶክተር አበበሽ ጎበና ህፃናቶችን በማሳደግ ነው የሚታወቁት። ኔልሰን ማንዴላ አደሉ? አሁን በትከልት አንቺ ረፊ ጅሽን አንሺ አንቺ ነሽ። ለእርሶ ነው እኚህ። አዲሱ የጃፓን ጠቅላይ ሚኒስትር ማን ይባላሉ? ሻለቃ አዝ አዲሱ የጃፓን ጠቅላይ ሚኒስትር ናቸው። አዲሱ የጃፓን ጠቅላይ ሚኒስትር አይደሉም። አሁኑ ይህ ሰው ኢትዮጵያዊ ነው የሙዚቃ ሰው ነው። ይህም በማወቃቸው በራሱ ደርሰዋል። ከዛ በኋላ ግን ሙዚቃውን ካወቁ እኮ ደርሰዋል በቃ።

እሺ ለአንተ እኚህ ታዋቂ ምሁር ማን ይባላሉ? ዋ አዲስ አለማየሁ። በትክክል ተመልሰዋል። ሻለቃ የዚህ ትውልድ አድናቂ ስለሆንኩ ነው፣ እኔም አደንቃቸው። ለማንኛውም የፍቅር እስከ መቃብር ደራሲ የክብር ዶክተር አዲስ አለማየሁ አኮራሃኝ። ለሻለቃ ነው ይህም በትክክል ያገኙታል። ይህ ምልክት የምንድን ነው ሻለቃ? የሞባይል አትክልተር አካባቢ አ ሻለቃ፣ ኮርች ያለው ላንተ በጣም ቀለል ያለ ጥያቄ ነው። ይህ ምልክት ነው ንግድ መርከብ። ይህንን አርማ ከመቼ እስከ መቼ ተጠቀመበት? እስኪ ዋው ንግድ መርከብ የኢትዮጵያ ቴሌቪዥን ነው ምትል። 19 ዓመት ይኖር አላልክም እንዴ? ይሄ ከተቀየረ እኮ 37 ዓመት ሊሆን። በትክክል ተመልሷል። እናንተ ዋው! ለርሶ ነው ሻለቃ፣ በሚከተለው የአራዳ ቋንቋ ቃል አረፍተ ነገር ይስሩ። ጌጃ፣ ያይ ሰፈር ስም። ጌጃ ሰፈር ነው ሰፈሩ። ግን አሁን እናንተ አንተ እንዳልከው ቀሽም በሚል አይነት መልክ እንትን እንዳይለው ገጃ ነው ቢል፣ ጥሩ ለቁም ነገር አይደለም። ስለዚህ በአረፍተ ነገር ይስሉልኝ። ሰይፉ ገጃ አይደለም። እግዚአብሔር አክብሮት በፊት ቀሽም ነበር፣ ከዛ በኋላ የሆነ ትውልድ ላይ አሪፍ ያለ መሆን ምልክት ሆነ። ከዛ ደግሞ አሁን ጌጃ ይባባላሉ እንግዲህ ከዛ ነው በጣም አራዳ ነውት ለአንተ በሚከተለው የአማርኛ ቃል እንግዲህ አረፍተ ነገር ስራ እርካብ አረፍተ ነገር ለስራ አዎ ሰይፉ እርካቡ ነው ያየው ምንድን ነው እርካብ ታዲያ እርካብ ወይ እንደዚህ እርካብ ነው እንዴ? ቅጽል ስሙ ነው አላውቅም። እርካቡን አየው ምንድን ነው እርካብ። ያው አረፍተ ነገር ለመስራት ነው እንጂ ትርጉሙን አላውቅም። ዝም ብለህ አረፍተ ነገር ትሰራለህ። እንደው በእርካብ ምን ይመስልሃል? ግን እርካብ አንዳንዴ በግምት እኮ ሊገኝ ይችላል። እዚህ ከበለ እርካቡን አለው እርካቤን ማንቁርት እናንተ ሰፈር እርካብ ነው? እሺ፣ ያለፈው እርካብ የመጀመሪያው የፈረስ መወጣጫው እንትን ነው። ሌላው እርካብ ደረጃ አይነት እንትን ነው፣ ስንተኛ እርካብ ምናምን። ሰዎች በደሞዝ ጭማሪ ወይም በሌላ በመሳሰለ ነገር በእድገት ለግዳት፣ እንደዛ አይነት ነገር እርካብ። ስለዚህ የፈረስ መወጣጫው በጣም ያስማማናል። ና፣ በትክክል ተመልሷል። በትክክል ተመልሷል። ኮርተናል። እንዴት ነበሩ? ሁለቱም የትውልድና ያ ትውልድ ያገኛችሁት ገንዘብ ብዙም አይደለም፣ ግን ደግሞ ስጦታ ተዘጋጅቶላችኋል። ሰይፉ በኢቢኤስ ያዘጋጅላችሁን ስጦታ እናየዋለን። ስጦታውን ባካችሁ አምጡልኝ። ስጦታው ዋው። እስኪ ይሄ አንተ ስጦታ ነው። ይሄ እርሶ ስጦታ ነው። እናመሰግናለን። እስኪ አሳዩና የድሮ ካሴት ነው። መሐሙድን በክራር ሰንታታቃል ቴፕስ አለቤት ይሄ ደግሞ ኢትዮጵያ ውስጥ የሚገጣጠም የለም። ጣላችሁት፣ ሸጣችሁት። ሲዲ መጣ። ኢትዮጵያ ውስጥ የሚገጣጠም ዮናስ ሞባይል ለሁለታችሁም ዮናስ የተሰኘ ስልኩን ሰጥቷቸ ከዛ ውጭ ያው የድሮም ካሴት ታለ የድሮ ዘፈን እንድታዳምጥ ነው። ምክንያቱም የድሮ ዘፈን ላይ ሳስተሃል። የእርስዎስ? አይ ለእርስዎ ዮናስ ሞባይል ነው። ከዛ ውጪ ደግሞ ይሄ ትውልድ እየሰማው ያለው ራፕ ነው። አማርኛ በሂፕ ሆፕ ፐ የተባለውን ዘፈን ይታዩኛል ሻለቃ ዘውረቱ ማምስኩን